ለኢትዮጵያ ኢትዮጵያ ህዝብ ባህር አንሳሳለትም እኛ የኤርትራ ህዝብ ኢትዮጵያ ባህር አይጠቀምም አንልም አንላችሁ ኢትዮጵያዊ ልነቃ ይገባል እኔ እንደ አንድ ፖለቲካ ተናጋሪ ልላችሁ የምፈልገው አንድ ነገር አለ እኛ ባህር አብረን ለመጠቀም ተፈጥሯዊና ምድራዊ ግዴታችን ነው ኢትዮጵያ ባህር እንዳትጠቀምና ህዝብ እየማገደ ለመኖር መኖር የሚፈልገው ኢሳያስ ነው እና የኢሳያስ ደጋፊዎች ብቻ ናቸው። ኤርትራ ግን በሰላም ከኢትዮጵያ ጋር አብረን ባህር እየተጠቀምን አብረን ሼር እያደረግን አብረን እያደግን አብረን እየሰራን ለዴቨሎፕመንት፣ ለስራ፣ ለኢኮኖሚ ሙቭ ማድረግ እንችላለን። ይህንን ሰይጣን ከታገደ በኋላ ነው፣ ይህንን ሰይጣን ካለበት ቦታ ከተነሳ በኋላ ነው እንጂ የኤርትራ ህዝብ ባህር ኢትዮጵያ አትጠቀምም ኢትዮጵያ ባህር አይመለከታትም ያለ ኤርትራዊ የለም። እኛ ከሁሉ በሰላም መኖር ነው የምንፈልገው። ማንም ኤርትራዊ ግን እኛ አንዋጋም። ከዚህ በኋላ እኔ ከአማራ መዋጋት አልፈልግ፣ ከትግራይ መዋጋት አልፈልግ፣ ከኦሮሞ መዋጋት አልፈልግ፣ ከማንም ጋር መዋጋት አልፈልግም። እኔ ከአሰብ የሚተልቅ ጠላት አለኝ። ኢሳያስ የሚባል ጠላት አለኝ። እኔ ይበቃሃል፣ አቶ ኢሳያስ አፈወርቅ። ለምንድን ነው የሰባ አመት ልጅ ኤርትራዊ ሽማግሌ የቀጠናው ጠባቂ የሚሆነው ይሄ አፕሮችህ ስንት ኤርትራንን በላ? ስንት ኤርትራንን አሰደደ? የኤርትራዊነት ማንነት ዲስትሮይ ያደረገው ይበቃል። እና ሱዳን ሄደን መዋጋት አንፈልግም። ኢትዮጵያ ሄደን መዋጋት አንፈልግም። የትም ሄደን መዋጋት አንፈልግም። ኢኮኖሚያችን ማሻሻል እንፈልጋለን። ኤርትራ ሰው የሚኖርባት ሀገር ማድረግ እንፈልጋለን። ይበቃሃል። ለምንድነው ለምንድነው አገር ማትሰራው? 35 ዓመት ምንም ሳትሰራ በውጊያ ብቻ አለፈ። ከህወሓት ጋር ችግር ስላለ ነው ብለህ ታጃጅለን ነበር። አሁን መልሰ ከህወሓት ጋር አንድ ሆነ። የኤርትራ ህዝብ ልታስጨርሰው ነው። ልጅ ያለት ያላከበረ እኛ ባህርና አሳ ሊበላን ያቀፋን ስልት ዓመት ኤርትራውያን ሲበላ የነበረ ኢሳያስ ለእኛ ያራራ ለእናንተ ሊራራ ለእኛ ያራራ ኢሳያስ ለኢትዮጵያ ኢትዮጵያ ለመበታተን ነው የመጣው። እኛ ደግሞ ስንጮው ነበር። አንሰማም ያለ ደግሞ አንገቷን ተበላለች። አንገቷን፣ አዎ አንገታችሁን ትባላላችሁ። አንገታችሁ ኢትዮጵያ እንደዚህ አሁን ኢትዮጵያ በጥቂታችሁ ብቻ ነው የምታስቡት።

እናንተ በቂጣችሁና በጥሬ ሥጋችሁ ብቻ ነው የምታስቡ። ለሚሞተው ድሀ ትግራዋይ፣ ለሚሞተው የሚታረደው ኦሮሞ አታስቡ። አንገቷ ትባላለች ኢትዮጵያ፣ ተቆረጠች አንገቷ። ዛሬ ደግሞ ደስ ነው ያለ፣ እንሽክ ኢሰያስ ለእኛ ያልጠቀመ የኤርትራው ፕሬዚደንት ለአምስት ተከታታይ ቀናት ባሳለፍነው ሳምንት በግብፅ ቆይታ አድርገው ነበረ። ካይሮ ሲደርሱም ከፍተኛ የሚባል አቀባበል በግብፁ ፕሬዚደንት አብዱልፈታ አልሲሲ ተደርጎላቸዋል። እንግዲህ ይህ የኢሳይያስ አፈወርቄ የግብፅ ጉብኝት መልከ ብዙ ትርጉም ያለው ጉብኝት ነው ሲሉ ተንታኞቹ ያስቀምጡታል። ዛሬ የተደረገውን ውጤት አንዳንዱን ወደፊት የምናየው ይሆናል በሚል ተመልክቷል። በተለይም ይህ የግብፅ ጉብኝታቸው በአፍሪካ ቀንድ ያለውን ያዘመመ ፖለቲካ ወደ ባሰ ገደል እንዳይከተው የሚል ስጋትም የጫረ ነበረ። የፕሬዚደንቱ ጉብኝት ቀጠናውን የመቆጣጠር አባዜ ሊሆን እንደሚችልም ተጠቅሷል። የፕሬዚደንት ኢሳይያስ አፈወርቂ የግብፅ ጉብኝት በሁለቱ አገራት መካከል ያለውን ጥብቅ ቁርኝት የሚያመላክት መሆኑም ተመልክቷል። እንደሚታወቀው ኤርትራ ከዓለም ማህበረሰብ የተገለለች ወይም ተገላ የምትኖር አገር ሆናለች ለብዙ ጊዜ። አሁን ደግሞ ዲፕሎማቲክ ግንኙነትን ፍለጋ ወደ ጎረቤቶቿ ስትሄድ መታየት ጀምራለች። ይህ መቼስ የኤርትራ የውጭ ግንኙነት ፖሊሲ አዲስ ነገር ነው። ከውስንነት ለመውጣት መውተርተሯንም የሚያሳይ ነው በአንድ መልኩ። ነገር ግን ፕሬዚዳንቱ የሄዱበት አገር ግብፅ መሆኑ የሚታወቅ ሆኖ መቼስ ግብፃውያን ቀይ ባህርን ለመቆጣጠር ምክንያቱም የመተላለፊያ የንግድ መስመር ነውና፣ ይህንን መስመር ለመቆጣጠር የማያደርጉት ነገር የለም፣ የማያወጡት ተራራ፣ የማይቆፍሩት ጉድጓድ የለም። እንግዲያው ግብፅና ኤርትራ የጋራ የሚያደርጋቸው ወይም በጋራ ሊሰሩ የሚችሉበትን አንድ ሀሳብ ያገኙ ይመስላል። ይህ የፕሬዚደንቱ የግብፅ ጉብኝት በኢኮኖሚ ለመተሳሰር ይበሉ እንጂ ነገር ግን ደህንነታቸው ስጋት ላይ ስለወደቀ ያንን ለመቆጣጠር ዋና ግባቸው እንዳደረጉትም ተመልክቷል። ሁለቱ አገራት የኢኮኖሚ ትስስር፣ የባህር በር ጉዳይ፣ የእርስ በርስ ግንኙነት ጉዳይ አሁንም ይበሉ እንጂ የሚሊተሪ ትስስራቸውን አጥብቀው ቀጠናውን የመቆጣጠር ፍላጎት እንዳላቸው ግን ግልጽ ነው። ግብጾቹ ቅድሚያ የሚሰጡት የቀይ ባህርን የንግድ መስመር መቆጣጠር ሲሆን ኤርትራ ደግሞ ወታደራዊ አቅሟን የማተለቅ ትልም ይዛለች። በአፍሪካ በአንደኛ ደረጃ በዓለም ደግሞ 19ኛ ደረጃ ላይ በሚሊተሪ አቅሟ የምትታወቀው አገር ግብፅ ኤርትራን የጦር መሳሪያ ልታቀብላት እንደሆነ ይነገራል። የቴክኒክ እርዳታም እንደምትሰጣት እየተባለ ነው፣ ወዘተ እንዲህ አይነት መጠቃቀሞች አካባቢውን፣ ቀጠናውን ወዴት ሊወስዱት እንደሚችሉ መገመት ይቻላል። እንግዲህ በዚህ በፕሬዚደንቱ ጉብኝት የኤርትራ መንግስት ከግብፅ ይህንን አይነት ተስፋ እንደሚያደርግም ተገልጿል። ከዚህ ሁሉ በላይ ግን ኤርትራ ለግብፅ በአገሯ ውስጥ የወታደራዊ ሰፈር ግንባታ ትፈቅድ ይሆን ወይ የሚል ከፍተኛ ስጋትን ጭሯል። እንዲህ ከሆነ ግን ግብፅ ቀጠናውንና ቀይ ባህርን የመቆጣጠር ኃይሏን እንደምታሰፋ ይነገራል። ይህ ሁሉ እንግዲህ ከኢትዮጵያ የሚመጣውን ጫና ለመቋቋም ከወዲሁ የሚደረግ ዝግጅትና እንቅስቃሴ መሆኑ ግልጽ ነው። የፖለቲካ ተንታኞቹ በራሳቸው ቋንቋ እንደዚህ አሉ፦ ፎር ኤርቴሪያንስ አላይንግ ዊዝ ተ ፓወርፉል አላይ ላይክ ኢጅፕት ፎር ቦዝ ፕሮቴክሽን ኤንድ ፕሪስቲጅ ለኤርትራ ከግብፅ ጋር መሻረክ ከደህንነት ስጋት ነፃ ለመሆን እና ራስን ለማስከበር ይጠቅማታል ብለዋል ተንታኞቹ። እውነታው ግን ይሄ ነው ወይ በማለት ደግሞ ሌሎቹ ይወቅሳሉ። ለማንኛውም አገራት እንዲህ አይነት አጋዥ የሚሰበስቡበት ምክንያት የጦርነት ስጋት ወይም በኢኮኖሚ ለመሻሻል ሲፈልጉ መሆኑ ደግሞ ግልጽ ነው። ይህ ወደፊቱን በቀጣዩ ቀናት ውጤቱን የምናይ ይሆናል። ለአዳዲስ መረጃ ይህንን ቻናል ሰብስክራይብ አድርገው ይጠብቁኝ። የፈጣሪ ሰላም ለሀገራችን ይሁን።